ጭምር ማለት ነው። ከገርዳሚ ገርዳሚ እነዚህ በጎች ከነ በጎች ጭምር በይዋህነትና በደግነት በጥሩነት ናንቺ አወሩሽልን ሰዎች በሕዝብ ለማስጠቆር እና ለማስጠላት ስለምትፈልጊ ፕላን ታደርጊያለሽ ቁጭ ብለሽ ማለት ነው። ይሄን ያህል ነው። ላይክ አቅሜ እኮ እነሱ ወዳጆቼ ናቸው። የኔ አቅም እንደዚህ ነው ብለሽ ለራስሽ የራስሽን ሌቭል ከፍ አላደረግሽም። ያንቺ አቅም አብሮሽ የሚኖሩት ውሾችሽ ናቸው እነዛ ውሾችሽ ማለት ነው። ያን ብናምን ድለይ ስለተባልኩ አይደለም ሌቨሌ አቅሜ ያኔ ቃቅሜ ከጥዮልሽ እዚህ ጋር ከማውራው በላይ ነኝ አይኖ አንቺ ግን እዛ ጋር የሆነ ሰው የሆነ ነገር ካለሽ ማለት ነው እንደዚህ እንደዚህ እኔ እኮ ይቺ ሙዲሽን እኔ ነኝ የማውቀው። እኔ እኮ እንደዚህ ብለውኝ እኮ ነው እንደዚህ ያደረግኩት። እኔ እኮ እንደዚህ ብለውኝ እኮ ነው እንደዚህ ያደረግኩት። እኔ እኮ እንደዚህ ብለውኝ ነው እንደዚህ ያደረግኩት። ማንም አንቺን ብሎሽ አይደለም። ጭንቅላት ስለሌለሽ እና ኮንፊደንስ ስለሌለሽ በራስሽ ስለማትተማመኝ ሰው ሰራሽ እቃ ስለሆንሽ ሰው የሰራሽ እቃ ስለሆንሽ ገብቶሻል። ለዛ ነው ነገም ከነጎዳም ነገርኩሽ አይደለም። አራት ሺህ ሦስት ሺህ ገርዳሜ እና በግ መቶ ሺህ ሰው ይዘሽ ብትመጪ እኔ ሊያን አላመንኩበትም። ነው ደጋፊም አሽቃባጭም አጨብጫቢም አልፈልግም። በቂ በቂ። ምላሳ ሌላ እንጂ እኔ እኮ እሷን እንደዚህ አድርጊ ስታስጠላ ደግሞ ወሬዋ በይ ቦርኪቲ እንደሆነች የምታውቁት እኮ የምታውራው ወሬ እራሱ ሲያስጠላ ጌታን ቦርኪቲቲ ቦርኪቲቲ ቲቲ እያልሽ እግዚአብሔር ምስክር ነው። አሁን የሰለጠነ ሀበሻ ያለበት እና የነቃ ሀበሻ ያለበት አካባቢ እንደሌለ ሀበሻን የምታየው ሚዲያ ላይ እንደሆነ የሚያስታውቅብሽ የምትናገሪው ንግግር ሆኖ የምታወሪ ወሬ የምትዩ ቃል የምትጠቀሚ ወርድ ከማህበረሰብ ርቀሽ እንደምትኖሩ የሚያስታውቀው ማለት ነው የድ ዘመን ሰው የሚያወራውን ንግግር ነው። እስቲ ለምትናገሪ እኔ ትንሽ ነገር ጀምረት አ ራሳት አሶር ደስ ብሎኝ ነው ስለአንቺ ማማሽ፣ ምሰድብሽ፣ ምሞልጭ ደስ ብሎኝ ጭራሽ የሆነ ነገር ከነካሽኝማ ቀላል እስክ ጠግብ ድረስ ነው ምተነፍስብሽ፣ እማቀረሽብሽ አቀርሽቼ በቃ። ምክንያቱም የምትተማመኝ ደስ ብሎኝ ነው ምሰድብሽ፣ ምዘልፍሽ ስለሚገባሽ። እኔ እንዳንቺ አስመሳይ አይደለሁም። እኔ እንዳንቺ እስስት አይደለሁም። እኔ እንዳንቺ ራሴን ያጣው ሰው አይደለሁም። ስለዚህ ምንም እኔ ከሆነ እንደዚህ ቢያይዙ ነው። እኔ እንደዚህ ምቀኛ፣ የዓለም ምቀኛ እንዳንቺ አለ እንዴ? ስታስጠላ! ጋይስ አሁን እንደዚህ ስል ጋይስ፣ ሌሎቻችሁ የምታወሩት ምናምን ላይክ እንደዚህ ብለሽ አንቺ ታመሽ እንደዚህ ነው አይደለም ምን አገናኛት ሮማንን እኔ በተናገርኩት ነገር እኔ ተናገርኩኝ አራይ ቀልዴ ነው ብዬ ወሮት ቪዲዮ እያለ ልታቀሳስል እኔ ሮሚን እንደዚህ ብላት እሷ ለልጇ ስትል ሌላ ነገር እንደው ብል ራሱ እኮ እኔ ነኝ ያሳሰርኳት ነው ያልኩት እኮ ስለሰደበችኝ ስለዘለፈችኝ ኢትዮጵያ ስትመጣ ከስሼ ያሳሰርኳት እኔ ነኝ ያልኩት መንግስት አሰራት ወይ ደግሞ ተጠርጥላት ያዘች አላልኩኝ ራሴ ስለሰደበችኝ ስትመጣ አሳሰርኳት ኢትዮጵያ ስትመጣ ነው ያልኩት። ከዛም ደግሞ ይቅርታ ረኔ ቀልዴ ነው አልኩኝ። ያቺን ወስዳ ገብቷችኋል የሮማን ደጋፊዎች? አዎ ይች ክፉ ምናምን እያሉ እንዲሳደቡላት እኮ ነው እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንድትባል እቺ ክፉ አያችሁ ምናምን እንደዚህ እኮ ብላ እንደዚህ። እሷም እናት ናት ለልጇ። እናትማ እናት ናት። ከእናትማ አያት ናት። ቀማ አያት ናት የኔ ፍቅር። እኔ እኔማ ገና እናት ነኝ እኮ ገና እናት እናት ናት። አንቺም ለውሾችሽ እናት ነሽ። በርግጥ ሁሉም ለሚያሳድገው እናት፣ አያት እና ቅም አያት አሉ። እና እንደዛ ነው። እኔ እግዚአብሔርን እንዴት እንዳሳዘነችኝ እቺ እንት ነው ንፍጦ ንፍጦ ግን አላሳዘነቻችሁም ጋይስ? እንትና ስሟ ማን ነው ማን ነው ስሟ ጋይስ? ንፍጦ ማን ስ ማራ ልጅ የሚሰጥ ፈጣሪ ነው። አልካድኩም፣ ክጀም አላውቅም ልክድም አልችልም። የኔ ማር ነገርኩሽ። የኔ ልጅ ገብታችሁ በኮመንት ኬኳት ሞት በሉ ብላ ስትልካቸው ገርዳሚዎቹ ሲሉ ብያታለሁ አሁንም ነገም ከነገ ወዲያም እላታለሁ። ደስ ብሎኝ ነው የምላት። የእኔን ልጅ ሞት ስትመኝ ስታስመኝ፣ እብኝ እኔ ሊያም ምናምን ምን አይደለም፣ ጥፍፍ ብሎኝ ይድረቅ ነው አሁንም የምልሽ። ያው ጥፍፍ ብሎ እንደው በሕክምና ራሱ አያዝ ነው የምልሽ ልጄን ስትነኪብኝ፣ በሕክምና ራሱ አያዝ ብዬሽ ነው የምረግምሽ። የኔ ፍቅር ለልጅ የሚከፍል እናት ነው የሚገባው ይሄን ነገግሬ የኔ ልጅ ሞቷን እንደቀልድ ስትመኝ እሽ ነው የምርሽ ነው ተጀመረ ኦኬ ኦኬ እሺ ገና አሁን እኮ ተጀምሮም እኮ ጋይስ ረጅም ሰዓት ነው የሚቆዩ ስንት ሰዓት ነው ሁለት ሰዓት ነው የሚጀምሩት እናት ይትሙ ረጅም ሰዓት ነው እዛ እኮ ጋይስ ስንት ነገር አለ እኛ ማናውቀው ቲክቶክ ላይ ስንት ስንት ሽልማት አለ መሰላችሁ እዛ የሚጠራው ስንት ይሄማ አለ እንደ ምናምን እያላችሁ ነው የምትሰሙት። ቤተሰብ ሲስዬ ይሄ የዛሬ አመት ነው ጋይስ፣ የዛሬ አመት ነው።